ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ይህ ሳምንታዊ የኢዜአ ስፖርት የሬዲዮ ፖድካስት ፕሮግራም ነው። በዛሬው ዝግጅት የአገር ውስጥና የባህር ማዶ ስፖርታዊ መረጃዎች ይዘንላችሁ ቀርበናል። ፕሮግራሙን በመምራት እኔ ሙሴ መለሰ አብሬያችሁ ቆያለሁ። እስከ ፕሮግራሙ ፍጻሜ መልካም ቆይታ። ከአገር ውስጥ የምንመለከተው የኢትዮጵያ ብሔራዊ ቡድን ይሆናል። የኢትዮጵያ ብሔራዊ ቡድን በ በሀያ ሶስተኛው ፊፋ ዓለም ዋንጫ እንግዲህ የዓለም ዋንጫ ተመልካቾቻችን በካናዳ አሜሪካ ና ሜክሲኮ ጣምራ አዘጋጅነት እንደ አውሮፓን አቋጠር በሁለት ሺ ሃያ ስድስት ይካሄዳል። በዚህ ውድድር ላይ እንግዲህ የኢትዮጵያ ብሔራዊ ቡድን ለመሳተፍ በአፍሪካ ዞን በምድብ አንድ ተደድሎ ጨዋታውን እያደረገ ይገኛል። የምድብ አምስት ና ስድስት ጨዋታዎቹን መጋቢት አስራ ሁለት ና አስራ አምስት ቀን ሁለት ሺ አስራ ሰባት ዓመተ ምህረት በግብጽና ጅቡቲ የሚያደርግ ይሆናል ማለት ነው። እንግዲህ ለዚህም ጨዋታ ይረዳቸው ዘንድ የብሔራዊ ቡድኑ አሰልጣኝ መሳይ ተፈሪ እንግዲህ ለ24 ተጫዋቾች ጥሪ ካደረጉ በኋላ ብሔራዊ ቡድኑ ባለፈው ሳምንት መጋቢት አራት ልምምድ ማድረግ መጀመሩ ይታወሳል። ለሱፐር ስፖርት ዩናይትድ የሚጫወታው አቡበከርና ስርም በዚህ ስብስብ ውስጥ ተካቷል። ብሔራዊ ቡድኑ በሙሉ አቅም ልምምዱን ጀምሯል። ዛሬ አምስተኛ ቀን ልምምዱን በአዲስ አበባ ስቴዲየም ያደርጋል ተብሎ የሚጠበቀው ባለፉት ቀናት በአዲስ አበባ ስቴዲየም ልምምዶችን እያደረገ ይገኛል ማለት ነው። እንግዲህ በጣም ወሳኝ ጨዋታዎች ናቸው እነዚህ አምስተኛና ስድስተኛ ጨዋታዎች። ብሔራዊ ቡድን እስካሁን በዓለም ዋንጫ ማጣሪያው ጨዋታ በምድብ እስካሁን ባደረጋቸው አራት ጨዋታዎች ምንም ጨዋታ ማሸነፍ አልቻለም። ሶስት ጊዜ አቻ ሲወጣ፣ አንድ ጊዜ ተሸንፏል። ሶስት ነጥብ ይዞ አምስተኛ ደረጃ ላይ ይገኛል ማለት ነው። ብሔራዊ ቡድን ወይም ምድብ እንግዲህ ግብጽ በአስር ነጥብ ትመራለች። ጊኒ ቢሳው በስድስት ነጥብ ሁለተኛ ደረጃ ላይ ትገኛለች። ቡርኪና ፋሶና ሴራሊዮን በተመሳሳይ አምስት ነጥብ በግብ ክፍያ ተበላልጠው ሶስተኛና አራተኛ ደረጃን ይዘዋል ማለት ነው። እንግዲህ የጅቡቲ ብሔራዊ ቡድን አንድ ነጥብ ይዞ የመጨረሻውን ደረጃ ይዟል። ኢትዮጵያ ብሔራዊ ቡድን እነዚህን ጨዋታዎች ካሸነፈ እንግዲህ በቀጣይ በዓለም ዋንጫ በሚኖሩ ቀሪ ጨዋታዎች ላይ ጥሩ መነሳሳትና ለመሳተፍም ያለውን ተስፋ እንግዲህ ማለምለም ይችላል ማለት ነው። ኢትዮጵያ ብሔራዊ ቡድን ከግብጽና ከጅቡቲ ጋር መጋቢት አስራ ሁለትና አስራ አምስት የሚያደርጋቸውን ጨዋቶች በተመለከተ እንግዲህ በሳምንቱ የኢዜአ ስፖርት ፕሮግራም አርብ ዕለት በስፋት የምንመለስበት ይሆናል። አርብ ዕለት የመጀመሪያውን ጨዋታ ከተደረገ በኋላ እንግዲህ መጋቢት አስራ አምስት ከቀናት በኋላ እዛው ሞሮኮ ላይ ጨዋታ ያደርጋል። የመጀመሪያው ጨዋታ ካዛብላንካ ላርቢ ዛውሊ ስቴዲየም ለ ለካሄዳ ሁለተኛው አልጄዲዳ ከተማ ኤልአብዲ ስቴዲየም ላይ የሚደረግ ነው። እንግዲህ ኢትዮጵያ የብሔራዊ ቡድን መልካም እድል እንመኛለን። በስፋት በቀጣይ ፕሮግራሞቻችን ላይ የብሔራዊ ቡድኑን የዓለም ዋንጫ ማጣሪያ ጨዋታዎች እንመለስባቸዋለን። ወደ ሌላው ሀገር ውስጥ መረጃ ስናልፍ የምናገኘው ኢትዮጵያ ዋንጫ ናል ኢትዮጵያ ዋንጫ የሩብ ፍጻሜ መርሃ ግብር እንግዲህ ይፋ ሆኗል። ኢትዮጵያ እግር ኳስ ፌዴሬሽን ይፋ ባደረገው መረጃ መሰረት የሩብ ፍጻሜ ጨዋታዎች መጋቢት ሀያና ሀያ አንድ ቀን ሁለት ሺህ አስራ ሰባት ዓ.ም ይደረጋሉ። በዚሁ መሰረት ባህር ዳር ከተማ ከሸገር ከተማ፣ ሲዳማ ቡና ካዲያው ሳና መቻል የኢትዮጵያ መድረም ላይ ታዲቻ ከዋሳ ከተማ ጨዋታቸውን ያደርጋሉ። እንግዲህ እነዚህ ጨዋታዎች በዋሳ ከተማ የሚደረጉ ይሆናል። በዚህ ውድድር ያሸነፈው ቡድን ኢትዮጵያን ወክሎ በቀጣዩ ዓመት በካፍ ኮንፌዴሬሽን ዋንጫ የሚሳተፍ ይሆናል። የወቅቱ የኢትዮጵያ ዋንጫ አሸናፊ የነበረው ኢትዮጵያ ቡና እንግዲህ በሁለተኛው ዙር መሰናበቱ ይታወሳል። የፍጻሜ ተፋላሚው ላይ ታዲቻ እንግዲህ አሁንም እስከ ሩብ ፍጻሜ አለ። በሩብ ፍጻሜው ከዋሳ ከተማ ጋር ጨዋታውን የሚያደርግ ይሆናል። እንግዲህ ከሰባ ዓመት በላይ ያስቆጠረ አንጋፋ ይጥሎ ማለፍ ውድድሩ ኢትዮጵያ ዋንጫ እንግዲህ ቀጣይ እሱንም የተመለከቱ መረጃዎች ይዘንላችሁ ምንቀርብ ይሆናል። ወደ አትሌቲክስ መረጃ ስንሸጋገር የምናገኘው ትላንት የተደረገውን የማርች ኤት ወይም ደግሞ የዓለም አቀፍ ሴቶች ቀን አስመልክቶ ታላቁ ሩጫ በኢትዮጵያ ያዘጋጀውን የቅድሚያ ለሴቶች አምስት ኪሎ ሜትር የጎዳና ላይ ውድድር ነበር። በዚህ ውድድር አምስት ኪሎ ሜትር ውድድር አትሌት ብሬንሽ ደሴ እንግዲህ ከግሎባል ስፖርት አንደኛው መውጣት አሸንፋለች። አብዙ ከበደ ና መቅደስ ሽመልስ አንደኛ ና ሁለተኛ ደረጃን ይዞ አጠናቋል። አሸናፊዎቹ እንግዲህ ከአምሳ ሺህ ብር ጀምሮ ሽልማት ተበርክቶላቸዋል። እንግዲህ በዚህ ውድድር ላይ በተለያየ ሙያ የተሰማሩ ሰዎች ሴት አምባሳደሮች፣ ተቀማጭነታቸው በአዲስ አበባ ሆኑ ሴት አምባሳደሮች፣ ዲፕሎማቶች፣ የተመድ የስራ ኃላፊዎች፣ የተለያዩ የተመድ ውክልና ያላቸው ተቋማት አሉ የዛ ከፍተኛ ስራ ኃላፊዎች ሰራተኞች ተሳትፏል፣ አትሌቶች ተሳትፏል ማለት ነው። እንግዲህ በጣም በርካታ ታዳሚያን የተሳተፉበት ውድድር ነው ማለት ይቻላል። እንግዲህ ይህ ውድድር ማለት ታላቁ ሩጫ በኢትዮጵያ በዓመቱ ውስጥ ከሚያካሄዳቸው ውድድሮች መካከል የሚጠቀስ ነው። ይህ ውድድር እንግዲህ በየዓመቱ የሚካሄድ ውድድር ነው። ዓለም አቀፍ ሴቶችን ቀን በማስመልከት ትልቁ ግዙፉ የታላቁ ሩጫ በኢትዮጵያ ውድድር እንግዲህ በህዳር የሚካሄደው ውድድር ነው። ይህ ውድድር በዘንድሮ ዓመት አምሳ ሺ አትሌቶችን ተሳታፊዎችን በማሳተፍ እንግዲህ ክብረ ወሰን መያዙ ይታወሳል። በዘንድሮ አመትም ዓለም አቀፍ የጎዳና ላይ ሩጫ ፍቃድም ማግኘቱን ተከትሎ በጣም ትልቅ አስተዋጽኦ አድጎለታል ማለት ይቻላል። ውድድሩ እንግዲህ ከስፖርቱ ባለፈ ለሀገር ገጽታ ግንባታ፣ ለቱሪዝም የራሱ የሆነ አስተዋጽኦች አሉት። እንግዲህ ደማቂ የነበረው የሴቶች ሩጫ የጎዳና ላይ ውድድር በዚህ ሁኔታ ተጠናቋል ማለት ነው። አድማኝ ተመልካቾቻችን፣ ከሀገር ውስጥ የነበሩን ስፖርታዊ መረጃዎች ይህን ይመስላሉ። ከአፍታ ቆይታ በኋላ ወደ ውጭ ስፖርታዊ መረጃዎች እናልፋለን። አሁንም ከኢዜአ ስፖርት የሬዲዮ ፖድካስት ፕሮግራም ጋር አብራችሁን ቆዩ። ተመልሰናል። አድማኝ ተመልካቾቻችን፣ ከውጭ የምንመለከተው እንግዲህ በሳምንቱ መጨረሻ ቀናት በአውሮፓ ሊጎች የተደረጉ ጨዋታቸው በዚህ ሳምንት እንግዲህ በጣም ተጠባቂ ጨዋቶች በተለያዩ የአውሮፓ ሊጎች ተካሂደዋል ማለት ነው። ከእንግሊዝ እንጀምራለን። በእንግሊዝ የካራባው ካፕ ፍጻሜ እንግዲህ ኒውካስትል ዩናይትድ ሊቨርፑልን ትላንትና በዌምብላይ ስቴዲየሙ ለአንድ አሸንፏል። ዳን በርን እና አሌክሳንደር ኢሳክ ግቦቹን አስቆጥረዋል። ፌዴሪኮ ኬዛ ሊቨርፑልን ከሽንፈት ያልታደገውን ብቸኛ ግብ በዘጠና አራተኛው ደቂቃ ላይ ያስቆጠዋል። ኒውካስል በሁሉም ዲፓርትመንት ወይም በሁሉም የጨዋታ እንቅስቃሴ ከሊቨርፑል የተሻለ ነበር። ኳስ ቁጥጥር ሀምሳ ሀምሳ፣ ኳሶችንም በማሸነፍ ሁለተኛ ኳሶችንም በማሸነፍ በኳስ ቁጥጥር የግብ ግድልም በመፍጠር እንግዲህ ኒውካስል ሁኔታ በጣም የተሻለ ቡድን ነበረ። ሊቨርፑል ከሊቨርፑል ከደረጃው በታች ነበረ ማለት እንችላለን በትናንትናው ጨዋታ እንግዲህ ኒውካስ ዩናይትድ ከ ከአምሳ ስድስት ዓመት በኋላ ከዋንጫ ጋር ታልቋል ማለት ለመጨረሻ ጊዜ ዋንጫ ያነሳው እንደ አውሮፓውያን አቆጣጠር አስራ ዘጠኝ ስልሳ ዘጠኝ ነበረ ኢንተር ሲቲስ ፌርስ ካፕ የሚባል የድሮ የአውሮፓ ክለቦች የጥሎ ማለፍ ውድድር የነበረ ውድድር ላይ እንግዲህ ውስጥ ፔርሲ ዶዛ የሚባል የሀንጋሪ ቡድን በደርሶ ሜል ስድስት ለሶስት በማሸነፍ ነበር ግን በዶምስ ሊግ ሊግ ደግሞ በሀገር ውስጥ ደግሞ ለመጨረሻ ጊዜ ዋንጫ ሰው እንደ አውሮፓ ነቋጠር በአስራ ጠኝ ሀምሳ ነበር በኤፍኤ ካፕ ፍጻሜ ወምብ ላይ ስቴዲየም ላይ ብላክፑል ነው። ላለ ዜሮ ያሸንፏል። ጆን ኤድዋርድ ቶምሰን ነበረ ሁለቱን ግቦች በዛ ጨዋታ ያስቆጠረው። መቶ ሺህ ተመልካች የተገኘበት ጨዋታ እንደነበረ ነው እንግዲህ እንግሊዝ እግር ኳስ ማህበር መረጃ የሚያሳየው እንግዲህ ከሰባ ዓመት በኋላ እንግዲህ ኒውካስል ዩናይትድ ከዋንጫ ጋር የታረቀበትን በተለይ ደግሞ ከአገሩ ሊግ ዋንጫ ጋር የታረቀበትን ወሳኝ ውጤት ማስመዝገብ ችሏል። ሊቨርፑል እንግዲህ የተከታታይ የካራባኦ ካፕ የመንሳት እድሉ ወይም ደግሞ የማስጠበቅ እድሉ ሳይሳካ ቀርቷል ማለት እንችላለን ማለት ነው። እንግዲህ ኒውካስትል በተገቢ ሁኔታ ይገባዋል ይህን ዋንጫ ማለት ይቻላል። ያሳየውን ብቃት ያንን የሚያመላክት ነው። እንግዲህ በጣም ኒውካስትል ዩናይትድ እንግዲህ ከዋንጫ ድርቅ ጋር ታርቋል ማለት እንችላለን። የእንግሊዝ ፕሪምየር ሊግ የዘጠነኛ ሳምንት ጨዋታዎችን በዚሁ እንመለከታለን። ትናንት በለንደን ደርቢ በተደረገው ተጠባቂ ጨዋታ አርሰናል ቼልሲን አንድ አሸንፏል። በኤምሬትስ ስቴዲየም በተካሄደው ጨዋታ ስፔናዊ ስምንት ዓመት ያማካኝ ተጫዋች ሚካኤል ሜሪኖ ማርቲን ኦዴጋርድ ከማዘመት ያሻገረለትን ኳስ በያኛው ደቂቃ በግንባሩ ገጭቶ በማስቆጠር እንግዲህ አርሰናልን አሸናፊ አድርጓል። በዚህ ጨዋታ ላይ እንግዲህ የሮበርት ሳንቼዝ የቼልሲ ግብ ጠባቂ ሰራቸው የነበሩ ሰቶች ዋጋ አስከፍሎታል። ማለት እንችላለን። በተለይ ሚኬል መሪኖ ነው ያስቆጠረው ኳስ ላይ የታይሚንግ ኳሱን አንብቦ ወይም ደግሞ ተመልክቶ የመውጣት ነገር ላይ ድክመት ነበረበት ማለት ይቻላል። ያም ድክመት እንግዲህ ሚኬል መሪኖ በጥሩ ሁኔታ ኳሱን ገጭቶ ቢያስቆጥርም የሮበርት ሳንቼዝም መጠነኛ ስህተት እንግዲህ ግቡ እንዲቆጠር ምክንያት ሆኗል። ማለት ይህን ተከትሎ አርሰናል ነጥቡን ወደ ሀምሳ ስምንት ከፍ አድርጎ ከሊጉ መሪ ሊቨርፑል ጋር እንግዲህ ያለውን የነጥብ ልዩነት ወደ አስራ ሁለት ዝቅ አድርጓል። ሊቨርፑል በሰባ ነጥብ ሊጉን እየመራ እንደሆነ ይታወቃል። ቅድም እንዳነሳው በካራቦ ካፕ ፍጻሜ እንግዲህ አስቀድሞ የአዘጠኝ ሳምንት ጨዋታውን በማድረጉ በሊጉ በዚህ ሳምንት ጨዋታውን አላደረገም። የፍጻሜ ጨዋታውን ነበር ያደረገው ትናንት። በተደረገ ሌላኛው ጨዋታ ፉላም ቶተንሃም ሆትስፐርስን ሁለት ለዜሮ አሸንፏል። ሮድሪጎ ሙኒዝና ሪያን ሰሴኞ ናቸው ሁለቱን ግቦች ያስቆጠሩት ማምሻውን ትላንት ማምሻውን በተደረገ ጨዋታ እንግዲህ ኪንግ ፓወር ስታዲየም ላይ ማንቸስተር ዩናይትድ ሌስተር ሲቲን ሶስት ለዜሮ በሆነ ውጤት አሸንፏል። ራስመስ ሆጅሉንድ፣ አሊሃንድሮ ጋርናቾ ናቸውና ብሩኖ ፈርናንዴዝ ሶስቱን ጉቦች አስቆጠረ። ብሩኖ ፈርናንዴዝ በጣም በድንቅ ብቃት ላይ ይገኛል። ባለፈው ሳምንት በኤሮፓ ሊግ ማንቸስተር ዩናይትድ ሪያል ሶሲዳድን ባሸነፈበት ጨዋታ ማትሪክ በመስራት ድንቅ ብቃቱን አሳይተዋል። አሁንም እንግዲህ በቀናት ልዩነት ውስጥ ሌላ ሁለተኛ ግቡን ማስቆጠር ችሏል ማለት ነው። እንግዲህ ይህን ውጤት ተከትሎ እንግዲህ ማንችስተር ዩናይትድ በሰላሳ ሰባት ነጥብ ከነበረበት አስራ አራተኛ ደረጃ ወደ አስራ ሶስተኛ ደረጃ ክፍሏል። ሌስተር ሲቲ አስራ ዘጠነኛ ደረጃ ይዞ አሁንም ወራጅ ቀጠና ውስጥ ይገኛል ማለት ነው። ቅዳሜ በተደረጉ ጨዋታዎች ግን ማንችስተር ሲቲ ከብራይተን ሁለታቻ በሆነ ውጤት ተለያይተዋል። በድንቅ ብቃት ላይ የሚገኙ ኖቲንግ ሃም ፎረስት ከሜዳ ውጭ ኢፕስዊች ታውንን አራት ለ ሁለት አሸንፏል ማለት ነው እንግዲህ ውጤቶቹን ተከትሎ ያለውን የደረጃ ሰንጠረዥ ስንመለከት ሊቨርፑል በሰባ ነጥብ እየመራ ይገኛል። አርሰናል በአምሳ ስምንት ነጥብ እየመራ ይገኛል። ኖቲንጋም ፎረስት በአምሳ አራት ነጥብ ሶስተኛ ደረጃ ይዟል። ቼልሲ በአርባ ዘጠኝ ነጥብ አራተኛ ደረጃ ይዟል። ማንቸስተር ሲቲ በአርባ ስምንት ነጥብ አምስተኛ ደረጃ ይዟል። እንግዲህ የካራባው ካፕ አሸናፊ ኒውካስል ዩናይትድ በአርባ ሰባት ነጥብ ስድስተኛ ደረጃ ላይ ይገኛል ማለት ነው። ወደ ላሊጋ ስናልፍ የስፔን ላሊጋ እንግዲህ በጣም ደማቅ የሆነ ዋንጫ ፉክር የተደረገበት ይገኛል። ያ ስምንተኛ ሳምንት ጨዋታዎች ባሳለመው ሳምንት መጨረሻ ተደርጓል። ትናንት በተደረገው ተጠባቂ ጨዋታ እንግዲህ ዋንዳ ሜትሮፖሊታኖ ስቴዲየም ላይ በተደረገው የአትሌቲኮ ማድሪድና የባርሴሎና ጨዋታ ባርሴሎና ከመመራት ተነስቶ በአስገራሚ ሁኔታ አራት ለሁለት ማሸነፍ ችሏል። ሁሊያን አልቫሬዝና አሌክሳንደር ሰርሎዝ ናቸው ባርባና በሰባኛው ደቂቃ ባስቆጠሯቸው ግቦች አትሌቲኮ ማድሪድ መምራት ችሎ የነበረው እንግዲህ በቃ አትሌቲኮ ማድሪድ አሸነፈ ጨዋታውን አሸነፈ ሲባል እንግዲህ ሮበርት ሌዋንዶስኪ በሰባ ሁለተኛው ደቂቃ በግሩም ሁኔታ ደረቱ ላይ አብረዶ ያስቆጠረው ግብ ባርሴሎና እንግዲህ ተስፋ ያለመለመ ነበረ ማለት ይቻላል። በጥቂት ልዩነቶች ውስጥ እንግዲህ ፌራን ቶሬስ ሁለተኛውን ግብ ያስቆጠሯል። ላሚን ያማል በዘጠና ሁለተኛው ደቂቃ፣ ፌራን ቶሬስ በድጋሚ በዘጠና ስምንተኛው ደቂቃ ያስቆጠሯቸው ግቦች እንግዲህ ባርሴሎና አትሌቲኮ ማድሪድ ላይ ወሳኝና ጣፋጭ ድል እንዲቀዳጅ አድርጎታል ማለት ነው። በአንጻሩ አትሌቲኮ ማድሪድ በጣም ፈታኝ የሆነ ሳምንት ነበር። ባለፉት ሳምንት ባደረጋቸው ሶስት ጨዋታዎች እንግዲህ ጥሩ ውጤት አልቀነውም። በላሊጋው ባለፉት ሳምንት ባደረገው ጨዋታ በጌታፌ ውለላንድ ተሸንፎ ነበር። አንጌል ኮሪያ በቀይ ካርዱ መውጣቱ ይታወሳል። በሳምንቱ አጋማሽ እንግዲህ በፍጹም ቅጣት በሻምፒዮንስ ሊግ በሪያል ማድሪድ ተሸንፎ መውጣቱ ይታወሳል። ከአውሮፓ ሻምፒዮንስ ሊግ ውድድር የውላኑ አልቫሬዝ ሁለቴ ነክቶ ኳሱ የገባበት መንገድ በባር መታየቱ በጣም አነጋጋሪ የነበረ ጉዳይ ነበር። ከዛ በኋላ ትናንት ባደረገው ጨዋታም እንግዲህ በባርሴሎና አራት ለሁለት ተሸንፏል። በዋንጫ ፉክክሩም ወሳኝ ሶስት ነጥብ አትቷል ማለት ነው። በመጀመሪያው ዙር በነበረው ጨዋታ አትሌቲኮ ማሪድ ኑካምፕ ላይ ሄዶ ነበረ ውለላ እንዲያሸንፈው በዛ ጨዋታ አሌክሳንደር ሰርሎዝ በመጨረሻዎቹ ደቂቃዎች ያስቆጠራቸው ግቦች ነበረ። አትሌቲኮ ማድሪድ ባለዳ ያደረጉት በትላንቱ ጨዋታ ይሄ ተገላቢጦች ነው። ባርሴሎና በመጨረሻዎቹ ደቂቃዎች ላይ ያስቆጠራቸው ግቦች እንግዲህ ወሳኝ ሶስት ነጥብ እንዲያገኙ አድርጎታል። ውጤቱን ተከትሎ በስልሳ ነጥብ የሊጎ መሪነት ከሪያል ማድሪድ ተረክቧል። ሪያል ማድሪድም ስልሳ ነጥብ ነው ያለው። ይሁንና በግብ ክፍያ ባርሴሎና ስለሚበልጥ እንግዲህ ባርሴሎና የሊጎ መሪነት በድጋሚ ተረክቧል ማለት ነው። እንግዲህ ቅዳሜ ሪያል ማድሪድ ከቪያ ሪያል ከሜዳ ውጪ ባደረገው ዴላ ሴራሚካ ስቴዲየም ላይ ባደረገው ጨዋታ ሁለት ለአንድ አሸንፏል። ኪሊያን ምባፔ ነው ሁለቱንም ግቦች ማስቆጠር የቻለው። በዚህ ጨዋታ ላይ ሁዋን ፎይዝ ባስቆጠረው ግብ ቪያሪያል ቢመራም ኪሊያን ምባፔ ባስቆጠራቸው ሁለት ግቦች ሪያል ማድሪድ ማሸነፍ ችሏል ማለት ነው። እንግዲህ በዚህ ጨዋታ ላይ ከጨዋታው በኋላ የተመለከት ማነገር ነበር። የአልማድ ተጫዋቾች በጣም ተዳክመው ወገባቸውን ይዞ ጎንብሰው ተመልክተናል ካሉ አንቸሎቲ ከጨዋታ ከጨዋታው በኋላ በሰጡት አስተያየት በሰባ ሁለት ሰዓት ባነሰ ጊዜ ውስጥ መጫወታችን ትክክል አይደለም። ይህንም ለላሊጋ ለወዳዳሪው አካል አሳውቀን ነበር። ይህ ተቀባይነት አለማግኘቱ በጣም የሚያሳዝን ነው። የስፔን ላሊጋ የእግር ኳስ አወዳዳሪው አካል እንግዲህ ሌላ ጊዜ ትኩረት ሊሰጥ ይገባል። ሌላ ሻሽ ቅዳሜው ጨዋታ ግን ደስተኛ አልነበርም። የተጫወትንበትን ቀን ከሰባ ሁለት ሰዓት በላይ አልፎ መደረግ ነበረበት የሚል አስተያየት ሰጥቷል። በውድድሩ አወዳዳሪ አካል ላይም ትችታቸውን ሰንዝረዋል ማለት ነው። ውጤቶችን ተከትሎ ያለውን የደረጃ ሰንጠረዥ ስንመለከት ባርሴሎና ስልሳ ነጥብ ይዞ እየመራ ይገኛል። ሪያል ማድሪድ በግብ ክፍያ ተበልጦ በተመሳሳይ ነጥብ ስልሳ ነጥብ ይዞ ሁለተኛ ደረጃ ላይ ይገኛል። አትሌቲኮ ማድሪድ ሀምሳ ስድስት ነጥብ ይዞ ሶስተኛ ደረጃ ላይ ይገኛል። እንግዲህ ከሪያል ማድሪድም ከባርሴሎና በአራት ነጥብ ርቋል ማለት ነው። አትሌቲኮ ቢልባው በሀምሳ ሁለት ነጥብ አራት ያ ደረጃ ላይ ይገኛል። ኮይልባው ባለፉት ጨዋታዎች ላይ ጥሩ እንቅስቃሴ በማድረግ እንግዲህ ጥሩ እንቅስቃሴ እያደረገ ይገኛል። ቪያሪያል አርባ አራት ነጥብ ይዞ አምስት ያ ደረጃ ላይ ይገኛል። ተመሳሳይ ሪያል ቤቲስ አርባ አራት ነጥብ ይዞ እንግዲህ ስድስት ያ ደረጃ ላይ ይገኛል። በግብ ክፍያ በቪያሪያል ተበልጦ ማለት። በሴሪ ደግሞ ሀያ ዘጠነኛ ሳምንት ጨዋታዎችም ተደርገው ነበረ። ወሳኝ ጨዋታ ተደርጎ ነበረ። ትናንትና እንግዲህ ቤርጋሞ ላይ አትላንታና ኢንተርሚላን ባደረጉት ጨዋታ እንግዲህ ኢንተርሚላን ከሜዳ ጭ ለለ ዜሮ በማሸነፍ ወሳኝ ድል ተቀዳጅቷል። ካርሎስ አውጉስቶ ና ላውታሮ ማርቲኔዝ ናቸው ግቦቹን እያስቆጠሩት በዚህ ጨዋታ ላይ ውሌቅ ካርድ ተመዝግቧል። በጣም አካል ብቃት ላይ ያመዘነ ጨዋታ ና ፍትግ የነበረ ጨዋታ ብዙ ፋውሎች የነበሩበት ጨዋታ ነበረ አሌሳንድሮ ባስቶኒ ከኢንተር ሚላን በኩል በቀይ ካርድ ከሜዳ ተሰናብቷል ኤደርሰን ከአትላንታ በኩል በቀይ ካርድ የተሰናበተ ተጫዋች ነው ማለት ነው ኢንተር ሚላን ሶስት ነጥብ አግኝቷል ማለት ነው በዚህ ዕለት ተደረገው ሌላኛው ጨዋታ ሌላኛው ዋንጫ ተፎካካሪ ናፖሊ ከሜዳ ውጭ ከአዲስ አዳጊ ቬኔዚያ ጋር ባደረገው ጨዋታ ያለምንም ግብ አቻ ተለያይቷል ማለት ነው ትላንትና በተደረገው ሌላኛው ጨዋታ ፊዮረንቲና ጁቬንቱስን ሶስት ለዜሮ አሸነፈበት ውጤት ሌላው ያልተጠበቀ ውጤት ነበረ ማለት እንችላለን ውጤቶቹን ተከትሎ ያለውን የደረጃ ሰንጠረዥ ስንመለከት ኢንተር ሚላን በስልሳ አራት ነጥብ እያመረገ ናፖሊ በ61 ነጥብ ይከተል ማለት ነው። በሶስት ነጥብ ልዩነት ሆኗል ማለት የሁለቱ ክለቦች ልዩነት። አትላንታ 58 ነጥብ ይዞ ሶስተኛ ደረጃ ላይ አትላንታ 58 ነጥብ ይዞ ሶስተኛ ደረጃ ያለገኛል። ቦሎኛ በ53 ነጥብ አራተኛ ደረጃ ያለገኛል። ጁቬንቱስና ላዚዮ በተመሳሳይ 52 ነጥብ ይዘው በግብ ክፍያ ተበላጠ አምስተኛና ስድስተኛ ደረጃን ይዟል ማለት ነው። የጀርመን ቡንዲስ ሊጋ ስንመለከት፣ የጀርመን ቡንዲስ ሊጋ ስድስተኛ ሳምንት ጨዋታዎች ከአርብ እስካውድ ተከናው ኗል የሊጉ መሪ ከሜዳ ውጪ ከዩኒየን በርሊን ጋር ባደረገው ጨዋታ አንዳቻ በሆነ ውጤት ተለያይቷል። ያምናው የሊጉ አሸናፊ በባየር ሌቨርኩሰን ከሶስት ጋር ተደረጉት የሳምንቱ ተጠባቂ ጨዋታ በባየር ሌቨርኩሰን አራት ለሶስት አሸናፊነት ተጠናቋል። ሰባት ግቦች የተቆጠሩበት ጨዋታ ነበር። የትላንትና የተደረገ ጨዋታ ነው። እንግዲህ በሊጉ ሶስተኛ ደረጃ ላይ የሚገኘው ሜንዝ በሜዳው ከፍራይቡርግ ጋር ባደረገው ጨዋታ ሁለታቻ በሆነ ውጤት ተለይቷል። አሪቢ ላይፕዚግ ቦርሲያ ዶርትሙንድ ሁለት ለዜሮ አሸንፏል። የኒኮ ኮቫች ቦርሲያ ዶርትሙንድ አሁንም በውጤት ማጣት ቀውስ ውስጥ ይገኛል። ኢንትራክት ፍራንክፈርት ከሜዳ ውጭ ቡሃምን ሶስት ለአንድ በሆነ ውጤት አሸንፏል ማለት ነው። ውጤቱን ተከትሎ ያለው የደረጃ ሰንጠረዥ ስንመለከት ባየር ሙኒክ በስልሳሮ ነጥብ እየመራ ይገኛል። ባይሊቨርኩሰን በአምሳ ስድስት ነጥብ ሁለተኛ ደረጃ ላይ ይገኛል። ባይሊቨርኩሰን እንግዲህ ልዩነቱን ከስምንት ወደ ሁለት ዝቅ አድርጓል ማለት። ይህም ቀጣይ ጨዋታዎችን ተጠባቂ እንደሆኑ አድርጓል። ሜንዝና አይንትራክት ፍራንክፈርት በተመሳሳይ አርባ አምስት ነጥብ በግብ ክፍያ ተበላልጠው ሶስተኛና አራተኛ ደረጃን ይዟል። አርቢ ላይፕዚግና ፍራይቡርግ አርባ ሁለት አርባ ሁለት በተመሳሳይ ነጥብ ይዘው በግብ ክፍያ ወደም ተበላጠው አምስተኛና ስድስተኛ ደረጃን ይዟል ማለት ነው። መጨረሻ ላይ የምንመለከተው እንግዲህ የፈረንሳይ ሊጓን ይኖል። የፈረንሳይ ሊጓን እንደ ጀርመን ቡንደስ ሊጋ ስድስተኛ ሳምንት ጨዋታዎች በሳምንቱ መጨረሻ ቀናት ተደርገው ነበረ። በፍሬንች ሊጓን የሳምንቱ ተጠባቂ ጨዋታ የነበረው ፒኤስጂና ማርሴ ትላንት ያደረጉት የደርቢ ጨዋታ ወይም ዲ ክላሲክ ጨዋታ ነበረ። በዚህ ጨዋታ ፒኤስጂ እንግዲህ በሜዳው ፓርክ ዴ ፕራንስ ማርሴን አስተናግዶ ሶስት ለአንድ በሆነ ውጤት አሸንፏል። ኡስማን ዴምቤሌ፣ ኑኖ ሜንዴዝ እና የማርሴው ፖሊሮላ በራሱ ግብ ላይ ባስቆጠራቸው ግቦች እንግዲህ ፒኤስጂ ሶስት ለአንድ በሆነ ውጤት አሸንፏል። አሚን ጉዌሪ ነበረ ለማርሴ ብቸኛውን ግብ ከመረብ ላይ ያሳረፈው ማለት ነው። ውጤቱን ተከትሎ እንግዲህ በፒኤስጂና በማርሴ መካከል ያለው የጎል ልዩነት ወደ 19 ከፍ ብሏል። በሌሎች ጨዋታዎች ኒስ ከኦግዜር አንዳቻ ተለይቷል። ሞናኮ ከሜዳ ውጭ አንጀርስን ሁለት ለዜሮ በሆነ ውጤት አሸንፏል። ኖንት ሊልን አንድ ለዜሮ በሆነ ውጤት ማሸነፍ ይችላል ማለት ነው። ሊዮን ሊሀቭሬን አዳለ ሁለት በሆነ ውጤት ማሸነፍ ችሏል። ማለት ውጤቶቹን ተከትሎ ያለውን የደረጃ ሰንጠረዥ ስንመለከት ፒኤስጂ በስልሳ ስምንት ነጥብ ይመራል። ማርሴ በአርባ ዘጠኝ ነጥብ ይከተላል። በሁለቱ መካከል ያለው የነጥብ ልዩነት አስራ ዘጠኝ ደርሷል። እንግዲህ ያ ጊዜ ጉዳይ ነው፣ በየሳምንቱ እንደምናነሳው የጊዜ ጉዳይ ነው እንጂ ፒኤስጂ የፈረንሳይ ሊግ ዋን ዋንጫን እንግዲህ ማንሳቱ የማይቀር ነገር ነው እንግዲህ በቀጣይ ሳምንታት አሸናፊነቱ ይፋ ይሆናል። ሞናኮ በ47 ነጥብና ኒስ በተመሳሳይ 47 ነጥብ በግብ ክፍያ ተበላልጠው ሶስተኛና አራተኛ ደረጃ ላይ ይገኛሉ ማለት ነው። ሊዮን በ48 ነጥብ ሊል በ45 ነጥብ በተመሳሳይ ነጥብ ይዘው እንግዲህ በግብ ክፍያ ተበላልጠው አምስተኛና ስድስተኛ ደረጃ ይዟል። በዚህ ሳምንት በአለም አቀፍ የብሔራዊ ቡድን ጨዋታዎችና የወዳጅነት ጨዋታዎች ምክንያት የአውሮፓ ሊጎችም የክለብ ጨዋታዎችም አይኖርም የብሔራዊ ቡድን ጨዋታዎች ይኖራሉ። የኢትዮጵያ ብሔራዊ ቡድን ጨምሮ ኢትዮጵያ ብሔራዊ ቡድን የሚያደርጋቸውን ጨዋታዎች ጨምሮ ሌሎች የአፍሪካ ዞን የዓለም ዋንጫ ማጣሪያዎች ሌሎች የዓለም አቀፍ የወዳጅነትም የውድድር ጨዋታዎችን በስፋት በቀጣይ ፕሮግራሞቻችን ላይ እንመለስባቸዋለን። አድማኝ ተመልካቾቻችን የዛሬው የኢዜአ ስፖርት የሬዲዮ ፖድካስት ፕሮግራም ኢን ይመስል ነበረ። ሳምንት በሌላ ፕሮግራም እስከምንገናኝ መልካም ሳምንት።